በግጭት ባለመግባባትና ችግሮችን ሁሉ በአፈሙዝ የመፍታት ሀገራዊ ልምምድን መቀየር የሚያስችለው እድል በሀገራዊ ምክክል በኩል መጥቷል ይህ ሂደት በኢትዮጵያ ታሪክ ያለውን የችግር መፍቻ መንገድ በሰለጠነና በዘመናዊ መልኩ ለማከናወን የሚያስችል ነው ታዲያ ይህ ሂደት እንዲሳካ ሚና ካላቸው ተቋማት መካከል የመገናኛ ብዙኃኑ ይጠቀሳሉ በተለይ ህዝብ በሂደቱ ንቁ ተሳታፊ እንዲሆን ደግሞ በዘገባዎቻቸው የሚያስተላልፉት ይዘት ሚናቸው ከፍተኛ ስለመሆኑ ማሳያ ነው እችን ሀገር መልክ ለማስያዝ አለመግባባቶችን ለመፍታት የሚደረገው ጥረት የአንድ ቡድን ጥረት ጥረት ብቻ ሊሆን አይችልም እና ሁሉም አካል ኃላፊነት አለበት። በዛው መጠን ሚዲያውም ኃላፊነት አለበት። በጋራ ተረባርበን ውጤታማ ብንሆን በግልም በሀገርም ደረጃ የሚሰጠን ደስታ ይኖረዋል። ውጤታማ መሆን የምንችለው ሁላችንም ስንረባረብ ነው እና ሚዲያም ኃላፊነት አለበት ይሄ የተወሰነ ቡድን የተወሰነ አይደለም። በቃ በአጠቃላይ ኢትዮጵያን የሚመለከት ሂደት ነው። ሚዲያ ሙሉ በሙሉ መሳተፍ ይኖርበታል፣ ማገዝ ይኖርበታል። እኛ አቅማችን የሚበራከተው ሁሉም አብሮን ሲሰራ ነው። ሁሉም የህብረተሰብ ክፍል መተማመን ላይ የተመሰረተ የምክክር ሂደት ላይ ተሳታፊ እንዲሆን የመገናኛ ብዙኃኑ ግልጽነት የተሞላበት ዘገባ ወሳኝ ነው። በተለይ ደግሞ ፖለቲከኛውም ሆነ በትጥቅ እንቅስቃሴዎች ውስጥ የሚገኙ ኃይሎች ወደ ምክክር እንዲመጡ ለማስቻል በመገናኛ ብዙኃኑ የሚተላለፉ ጥሪዎች ሳይቀር ለምክክሩ መሳካት ወሳኝነት አላቸው። የሀገራዊ ምክክር ሂደቱ በታሪክ አጋጣሚ የሚገኝ እድል ከመሆኑ ጋር ተያይዞ በሂደቱ ሀገር መሻገርና ስኬታማ መሆን ከቻለችም መገናኛ ብዙኃን የታሪኩ ተጋሪ ይሆናሉ ተብሏል። እናንተ የምታግዙን ይሄ ነገር የህዝብ እንዲሆን ህዝብ እንዲያቀው በማድረግ ወሳኝ ጉዳይ መሆኑን በአሁኑ አሁን የማየው እየተካሄደ ያለው ሂደት ይህን ያክል አካታች ሆኖ ከወረዳ ጀምሮ ሰውን እያሳተፈ የመጣ ሂደት ትልቅ ነገር ነው። በኢትዮጵያ ታሪካዊ ነው እና የዚህ ታሪክ አባል የዚህ ታሪክ አጋር ተዋንያንም ጭምር መሆን አለባችሁ ብዬ አምናለሁ። እንመካከር የሚለው መንገድ በራሱ በጣም አዎንታዊ ስለሆነ እና ወደፊት ሊያራምድ የሚችል ስለሆነ መደበኛ መገናኛ ብዙሃን ህጋዊ የሆነ ዓላማ ያላቸው በዚህ ራሳቸውን በኃላፊነት ውስጥ ከትተው በሚሰሩ መገናኛ ብዙሃኑ ውስጥ ያን ያህል አሉታዊ ነገርን አታይም። ስለዚህ በዚህ ሂደቱ ውስጥም የመሳተፍም የበኩላቸውን ነገር የማግኘትም እንደ ድል ይቆጠራል። ለምሳሌ መናገር አጣን የሚል መገናኛ ብዙሃን አሁን ተናገር እየተባለ ነው። ሀሳቤ መግለጽ እና ኃላፊ አጣሁኝ የሚል መገናኛ ብዙሃን ሀሳቡን እየገለጸ ነው። ስለዚህ አንድም ታሪክ ነው። በዚህ ሂደቱ ውስጥ ምን አስተዋጽኦ አደረኩ ብሎ ለሚያስብና ሀሳቡን ለመግለጽ ያሉ ችግሮችን ለመቅረፍ የበኩሌን ሚና ማበርከት በመደበኛ ጋይ መገናኛ ብዙሃኑ ውስጥ በዚህ ሂደት ውስጥ የሚሳተፉ አሉ። እዚህ ረገድ የበኩላቸው ሚና ማበርከት የሚችሉበት እድል መጥቷል። የሀገራዊ ምክክር ሂደቱን በተመለከተ የመገናኛ ብዙኃን በሚሰሯቸው ዘገባዎች የኮሚሽኑን ስራ ሊያደናቀፍና ወደ ኋላ ሊመልስ ከሚችል ስራ መታቀብና ይልቁንም የሚታዩ ክፍተቶች ካሉ ሊታረሙ በሚችሉበት መንገድ መተቸትና ማረም እንደሚያስፈልግም ይነሳል። በአንድም ሆነ በሌላ መልኩ ሚዲያው ነው ስራችንንም ሊያጎላልን ስራችንንም ሊያጠለሽብን የሚችልና ያው ሁላችንም ለአንድ ሀገር ነው እየሰራን ያለ ነውና በጎ በጎን እያወራን ስህተትም ካለ እያረሙን እንጂ እየከሰሱን ወይም እየወቀሱን ወይም እያጠለሹን ሳይሆን እያስተማሩን ቢሄዱ ክፍተቶቻችንን እየነገሩን ቢሄዱ ነገ የተሻለ ስራ እንድንሰራና የምንፈልገውንም ውጤታችን እንድናደርግ ይረዳናልና፣ በዚህ አጋጣሚ ችግሮችም ካሉ ለኮሚሽኑ በቅርበት መጥተው እንዲነግሩን የምናስተካክልበትን መንገድ እንድናመቻች አደራለን ማለት ነው። ይህ የምንሰራው ስራ በጣም ረቂቅ ጥንቃቄ የሚጠይቅ እንደ መሆኑ መጠን እኛ ከተሳሳትን የሚነግረን አካል እንፈልጋለን። እንዲሁ አሞግሱን ሳይሆን ድክመታችንንም አሳውቁን፣ ራሳችሁን ኢንቮልቭ አድርጎ ራሳችሁ ተካተቱ እዚህ ውስጥ ነው። በድጋፍም ሆነ በገንቢ ሂስ መቀጠል አለብን ነው ምው የፊታችን አርብ በሚጀምረው የፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ ላይም እንደ አንድ ባለድርሻ የመገናኛ ብዙኃኑ በምክክር ሂደቱ ተሳታፊ የሚሆኑበት እድልም ተመቻችቷል። የፌዴራል ኢንጌጅመንት ላይ አንድ ትክክል ትኩረት ሰጥተን እየሰራን ያለ ነው ሚዲያዎችን። ነው ሚዲያዎችን እንደ አንድ ስቴክሆልደር ነው ይዘናቸው እየሰራን ያለ ነው። ሚዲያው ራሱ ቁጭ ብሎ የሚወያይበት መድረክ አዘጋጅተናል። ሀሳቡን የሚያቀርብበት፣ አጀንዳውንም ለኛ ለኮሚሽኑ የሚያመጣበት። ሁለተኛ የመገናኛ ብዙኃን የጋራ ምክር ቤት የሚባላለ ምክር ቤቱን በተመሳሳይ እንዲሳተፍ እናደርጋለን። ሶስተኛ የመገናኛ ብዙሀን ባለሙያዎች ማህበር አለ። ማህበሩንም ለብቻው ጠርተናል። ምንድነው የስሩ ታይም እየተረዳን ያለ ነው። ምንድነው የመገናኛ ባለሙያዎችና ሚዲያውን በደንብ ኢንጌጅ ካላደረግን እየሰራ ይተም እንደማይደርስ እየተረዳን ስለመጠን ለሚዲያና ለሚዲያ ባለሙያዎች ትልቅ ትኩረት እየሰጠን ያለ ነው።